ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ ጽህፈት ቤት የተሰማውን ሐዘን ገለጸም። መስከረም 21 ቀን 2018 ዓ ም በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ከተማ በምትገኘው የደብረ ገነት ቅድስት ማርያም የሕንፃ ቤተ ክርስቲያን ርብራብ መደርመሱን ተከትሎ በደረሰ የሞትና የአካል ጉዳት አደጋ የቅዱስ ሲኖዶስ ጽህፈት ቤት የተሰማውን ሐዘን ገልጿል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንዲሁም ብፁዓን አበው ሊቃነ ጳጳሳት ይህ አደጋ ያስከትለውን የሞትና የአካል ጉዳት አስመልክቶ የተሰማቸውን ሐዘን ገልጸዋል። በሞት ስጋ ለተለዩን ወገኖቻችን እግዚአብሔር አምላክ ረፍተ ነፍስን ለቤተሰቦቻቸው መጽናናቱን እንዲያድላቸው እንዲሁም አካላዊ ጉዳት ለደረሰባቸው ወገኖቻችንም ፍጹም ፈውስን ሰጥቶ ወደ ተሟላ ጤንነት እንዲመልስልን ሲሉ የተሰማቸውን ሐዘን ገልጸዋል። ባንዲራ ዝቅ ብሎ እንዲውለበለብና ተቋማት ዝግ ሆነው እንዲውሉ ተወሰነም። በአረርቲ ደብረ ገነት ቅድስት ማርያም ቤተ ክርስቲያን በደርሰው አደጋ ምክንያት የአረርቲ ከተማ አስተዳደርና የምንጃር ሸንኮራ ወረዳ የሀዘን ቀን አውጇል። በዚህም አስተዳደር ምክር ቤቱ ለአንድ ቀን ባንዲራ ዝቅ ብሎ እንዲውለበለብና ተቋማትም ዝግ ሆነው እንዲውሉ ወስኗል። ጉዳት የደረሰባቸውን ምእመናን በተመለከተ ባወጣው መረጃም ሕክምና ላይ የሚገኙ ረጅ የሌላቸው ታካሚዎችን ሁሉም ማህበረሰብ የበኩሉን ድጋፍ እንዲያደርግላቸው ጥሪ አቅርቧል። በተያያዘ መረጃ በሞተ ሥጋ የተለዩ ምእመናን ሥርዓተ ቀብራቸው በዛሬው ዕለት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በተገኙበት ተከናውኗል። መረጃው የአቡቀለምሲስ ቀለም ሲስ ሚዲያ ነው። የግቢ ጉባኤያት ስርዓተ ትምህርት ገለጻ ተደረገም። በማኅበረ ቅዱሳን የአዲስ አበባ ማዕከል አማካኝነት ለ4 ኪሎ ለ5 ኪሎ እና ለ6 ኪሎ ግቢ ጉባኤያት ተማሪዎች በተደረገው የእንኳን ደህና መጣችሁ መርሃ ግብር ላይ የግቢ ጉባኤያት ስርዓተ ትምህርት ትግበራና ውጤታማነቱ ላይ ገለጻና ማብራሪያ ተሰጥቷል። ለሶስት ቀናት ሲከናወን የቆየው መርሃ ግብሩ የግቢ ጉባኤ ተማሪዎች ስለ አዲሱ ስርዓተ ትምህርት ግንዛቤ እንዲኖራቸው ታልሙ የተዘጋጀ ሲሆን ውጤታማ ይሆን ዘንድ በጋራ መስራት እንደሚጠበቅም አቅጣጫ ተቀምጧል። በመርሃ ግብሩ ተማሪዎች ዘመኑን በአግባቡ ተረድተው የሚጠበቅባቸውን እንዲወጡ፣ የቤተ ክርስቲያንን ተልዕኮና የአገልግሎት ሕይወቷን እንዲገነዘቡም ተደርጓል። መረጃው በማኅበረ ቅዱሳን የአዲስ አበባ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቅሬ ጣቢያችን መሰናዶዎች ጋር መልካም ቆይታ።